ሰላም እንደናቸው፣ አመሰግናለሁ። በመጀመሪያ ይቅርታ ጠይቃለሁ። ራሴንም ግራ አጋብቼ እናንተንም ግራ ሳጋባችሁ ነበረ። አዎ፣ በትክክል ብዙ ነገሮች በዚህ ዓለም ላይ ግራ ያጋባሉ። በዛውም ላይ ተጨምረን እኛ ራሳችን ግራ ስናጋባ ምናልባት ሊረዱን ያሰቡትን ሰዎች አብረን ግራ እናጋባለን። ይህ ከመጥፎ በላይ መጥፎነት ነው። እኔም ተረድቻለሁ። ዛሬም ፓስታ እንጀራዬ እንደዚህ? ቤት ጤፍ አልቋል። ስንት ቀን የነገርኩህ ቀርበ ግዛሪ እንዴት ይፈረሳና ማሽን ያለቀው እና ተበልቶ ነው ያለቀው። ታዲያ ምንድን ነው? ኧረ በስመ አብ! አመስግና በስንት ስርዓት ብላ ብር አምጥ፣ መከራው ብር ስጠኝ ነው ዛሬ ላስፈጭ፣ ብር ስጠኝ ነው እና፣ ታዲያ ወይ ብር አስር፣ ታዲያ የምትነጨነጨው ነበረ ፈቃደኛ ነህ አዎ ደስ ይለኛል አይ አባ ሜላ ሜላ አይ አንተ ግን የአሁኑ ልደት ክኔት ነው ማክበር የምፈልገው እኔ እንጂ የኔ ፍቅር አላሰብኩበትም ግን ለምን ተደክች ነው የሆኑ? ለካስ ሜካፕ ሰው ይለውጣል። ይሁ ልጅ የረሳኝ ማንደቻሊ ሰላም እንደናቸው? አመሰግናለሁ። በመጀመሪያ ይቅርታ ጠይቃለሁ። እራሴንም ግራ አጋብቼ እናንተንም ግራ አሳጋባችሁ ነበረ። አዎ፣ በትክክል ብዙ ነገሮች በዚህ ዓለም ላይ ግራ ያጋባሉ። በዛውም ላይ ተጨምረን እኛ ራሳችን ግራ ስናጋባ ምናልባት ሊረጁን ያሰቡትን ሰዎች አብረን ግራ እናጋባለን። ይህ ከመጥፎ በላይ መጥፎነት ነው። እኔም ተረድቻለሁ። የኔ ፍቅር አንዳንዴ እንግዲህ ስተኛ አይኔ ገለጭ ለምተኛው እንዳፈሪ እንደዚህ ግልጥ አርገግ የምርና ሰው ኪዩት እሺ እንዴት አደርሽ? አንተ ተነሳ፣ አሁን ተነሳ ነው። እንዴት ለጥንዳልኩ ይላል እናቴ። ከዚህ በኋላ ወይ ወደዛ ዞር ተኛ፣ ወይ ደግሞ ይሄ ቦታ ተኛ። አንዱ ለመቶ ብር ወይ አንዱ ለመቶ ብር ወል ሚስት ስትመርጡ ማየት ያለባችሁ ነገር ጸባይ ነው። ጸባይና ጸባይ፣ መልክ ማየት ያለባችሁ እና አስጠሊታ ብትሆን፣ እንደውም አስጠሊታ ከሆነች አሪፍ ነው ለትዳራችሁ ማለት ነውና፣ በአስጠላች ቁጥር እናንተ ደስተኛ የምትሆኑበት እንትን ይጨምራል ማለት ነው። ስለዚህ አስጠሊታዎቹን መርጣችሁ አግቡ እላለሁ። እና ምን ማለት ነው ማለት ነው አስጠሊታዎቹን መምረጥ ነው።

ነው። በዚህ በአንድ አመት ጣፋጭ ጋብቻ ቆይታችን አስራ ሁለት ቀን ውስጥ እንደገዛልን ዋው ደስ ሲል። ታዲያ ከዚህ በላይ ምን ያስፈልግልኝ? ምንም አስራ ሁለት አዳዲስ ጫማዎች ብቻ ነው የምልሽ። አይበለውና በሞት ሌላ ሰው ታገቢያለሽ? ኧረ እኔ አላገባም፣ ከእህቴ ጋር ነው መሆኑ። አንተ ግን ታገባለህ። ኧረ አላገባም፣ እኔም ከእህትሽ ጋር ነው መሆኑ።

ሚስት ማግባት እኮ ለዚህ ነው ጥቅሙ። አሁን እርቦኛል። እንደገባሽ ነሽ አልጋዬ ላይ ምግብ የምታቀርብልኝ። ምግብ ለማቅረብ እኮ ሚስት ሳይሆን ሰራተኛውን በቂ ነው። ለዛ አይደል የሰራተኛችን የሚጠመን ምኑ

ይሆን እንዴት እንደናፈከኝ። እውነት? እውነት ደስ ይለኛል። ነገ እንገናኝ። እውነት? ነገ ሻይ ቡና እንላለን። ወደ ማታ ይሁና፣ አሁን ከስራ ስንወጣ ይሻላል። እውነት? እሺ፣ እሺ ቤቢ። ደግሞ ኬፍ ያለህ ነው

ፍቅር ምን ነው? ይሄን ሁሉ ሰዓት ከሴት ጋር ነው የምታወራው? ሰላም እኮ ነው ገና፣ እኮ ሰላም እኮ እያልኳት ነው ምናምን ማለት ነው። አይደለህም እኮ ነኝ ምናምን፣ በጣም ነው ማዝ ነው። ቤት በጣም ራበኝ። በርገር፣ ፒዛ፣ ቋንጣ፣ ንገሪኝ፣ ምንድን ነው ያማረሽ? አባቴ ስልክ ይዘሃል ወይ? ምን ፈልግሽ?